ሰላም ጤና ይስጥልኝ። እንዴት ናችሁ ክቡራትና ክቡራን ጉዱ ካሳ ቤተሰቦች እንኳን ደህና መጣችሁ ብለናል። መረም ደጀን በአራት ላይ ከተፍ ብላለች። ሰላም ብላለች። ሰላም ሽብዛ ብዛ እንኳን ደህና መጣች እንዴት ነህ ብላለች። ፈጣሪ ይመስገን ደህና ነኝ። እንኳን እኳ ደህና መጣሽ። ያው ዛሬ እንኳን ዛሬ ብቻ ሳይሆን የጉዱ ካሳ ቤት እንኳን በአብዛኛው በዚህ በአጉል እምነት ጉዳይ የሚያተኩርም ነው። ጉዱ ካሳ ቤት በተለይ የድሮውን እና ያሁኑን ትውልድ እያነጻጸርን በንጽጽር እያየን ቢሆንም ይህም የድሮው ጋር ይመሳሰል ብዙ ወጥቶች አሉ። ሰለጠን በሚሉ ሀገራትም እንደነ ግሪክ፣ እንደነ አሜሪካ፣ እንደነ እስራኤል፣ እንደነ ሌላ ሀገራትም እስካሁን ድረስም እስከ ካዛብላንካ ሞሮኮ፣ በተለይ አፍሪካ ሀገራት በብዛት የሚያምኑት ነገር ነው። በዚህ ጉዳይም በጣም እንወያዩበት እንደ ቤተሰብ ነው። እናንተም ተሳተፉበት ይሆናል በጣም ሚያሳትፍና በጣም እስካሁንም የመብራት የመብራት የመብራት ሂሳብ ተወደደብኝ ብሎ እንኳን አውሊያ ቤት ሚሄድ ሰዋል እኔ በዓይኔ ያየሁትን ግን በሰው ግፊት ነው። ዶሮ ዳር ትምህርት ቤት ትንሽ እዛ ጓደኛ ግፊት ጀመሩ። አንድ ሁለት አመት ተውኩት፣ ሁለት አመት ተውኩት፣ እንደገና ተመለሱ። ሁለት አመት ይሆናል የተውኩት፣ ጭራሽ አለቀበ እንደገና ተመለሱ። በጣም ወስዋስ ነው። በጣም ነው የሚወስወሰው። ብዙ አለማችን ህዝብ በሱስ ይጀመር ሱስ የሌለበት ሰው የለም። በተለይ በአሁኑ ትውልድ ከሐኪሙ ሐኪሙ ሚያክም ብሎ ራሱ እንቅልፍ ሲያገላበጠው አድሮ መጦ ነው። እንትን ሚያክም አካሚ ፈጣሪ ነው። እኔ የጤና ባለሙያዎች መናቂያ ሳይሆን ሐኪም ሐኪም ይለያለ ማለት ነው። አንደኛ አካባቢው ፈጣሪ ነው። አንድ ሰው ይታየኛል። መሪም ደጀን ከ በድጋሚ እንኳን ደህና መጣሽ። አመሰግናለሁ። ደጀን አካባቢም በተለይ በአባይ በረሃ ልክ ደጀንን አልፎ አዲስ አበባ እስኪገባ ያለውን በስለት ይሄ አሁን አጉልምት እንዳሁኑ ድልድይ ሳይሰራ በድሮ ዘመን ገንዘብ ያለው ገንዘብ ወርቅ ያለው ወርቅ የሚጥሉት ራሱ ይሄ በአድ አምልኮ ነው። ደጉዱ ቃሳ ቤት በአድ አምልኮ ነው። በጣም ብዙ በአድ አምልኮ አሉ። በተለይ ቅርታ አይደረግልኝ እንጂ ኔ በአርባ ቀኔ በተጠመኩ ኦርቶዶክስ ቤተክርስቲያን አማኝ ነኝ። ነገር ግን ብዙ በተለይ ብዛ አካባቢ በሃይማኖት ጉዳይ በእድሜ በእድሜ እና በልብስ በልብስ በተለይ ከአባው እንደራርቦ ከመጣ እንዲህ ቆም ባዶ መለመላውን ሲሆን እንደኛ ሰው ነው። በእድሜ ትንሽ በለጥ ይችላል። እንደኛ እኮ ሰው ነው። እሱም አንድ ቀን አፈር ይገባል። በዚህ በኮተታ ኮተቱ ይህ መቋረጥ ሰለጠንን በውጭ ሀገር ኖኖርን በአሜሪካ በእስራኤል፣ በመቼምኛ ኢትዮጵያውያን አልተዘራንበት የዓለም ክፍል የለም። ልክ እንደ ባህር እንዳለ አሸዋ ነው፣ ተዘርተ ነው ያለነው። እንዳለመታደል ይህኛው ደግሞ ይቅርታ፣ የሌላው ሀገር ደግሞ ቻይና ነው። እስከ ውሻው ሲጀመር እንደ ኢትዮጵያ የአየር ጸባይ፣ ምድር ላይ ያለ አይመስለኝም። የሰው ልጅ ተስማሚ ከሚባሉ ወይም እንዲያውም ብቸኛዋ ትመስላለች ኢትዮጵያ። ሁሌ አሉታዊ ነገር፣ ሁሉም ሀገር እየራሱ አሉታዊና አዎንታዊ ነገር አለ እንደ ፕላኔት ላይ ነው ያለ ነው እና በጣም ብዙ በአዳም ልኮ በአዳም ልኮ ባዶ ገንዘብን መጨብጨብ እየዘነጋ ነው እኮ ወደዚህ ስትመጣ ገና ከማህፀን ስንወለድ ገና አዳምና ሔዋን ሲፈጠር አንስቶ ያን ራስተ ነው ያን ራስተ ነው ነው እንጂ ወይም ከወላጆቻችን ከማህበረተሰቡ የለመድነው ልምድ ሆኖብን ነው እንጂ ያን ያክል ገንዘብ ካለንማ ለደብተራ እና ለአውሊያ ባለአውሊያ፣ ልጅ ከወለደ የኪራይም ቤት አለው። ስታ አውሊያ ቤት ምን አስጌደው? ሲጀመረ ራሱ ማያውቅም በትክክል። በተለይ በአሁኑ ዘመን በተለይ በአሁኑ ዘመን ሚሄድ ሰው ኋላ ቀረ ነው። ትዝብ አይደለም፣ ዋላ ቀር ነው። ዋላ ቀር ማለት እንዲህ እንደነ ቦታዎችን የሚሄድ ሰው ስንት ህይወታቸውን ያጡ ምናምን አብልተው ባህላዊ መድኃኒቱ አይደለም ብለው እኔ የምለው ስለ አውሊያ ቤት፣ ጠንቋይ ቤት፣ አዋቂ ቤት ምናም የሚባሉ ነው። ያ ስራስሩ ምኑ ንቶ ቡዳ የሚባለው በተለይ በክፍለ ሀገር፣ ገጠር አካባቢ ተለመደ ነው። ሲጀመር ቡዳም የሚባል ከተማ ሰው ሰው ሰው አይበላም። ነው ደግሞ አይበላም አይበላም። ቡዳም ይሉትን ቀናተኛ ሰዎች ሁን ለመሰናከል፣ የሌላን እድገት የማይወዱ ሰዎች ስላሉ ቡዳ የሚሉት እኮ ከቀናት የመጣ ነው እንጂ ሰውን ሰው አይበላም። ብለን እንደ ጉዱካሳ ቤት እንኳን በአሁኑ ዘመን በድሮ ዘመን የከተማ ሰው እንዲያብሉ ነበር ሚያምን ነው። በጣም እስካሁን መሀል አዲስ አበባ ገና ወጣት ነው። ፀጉር ቤት ይሁን ሻይ ቡና ቤት ይሁን አላውቅም። የራሱ የግል ስራ አለው እዛው ላቤት ተገትሮ የመብራት ሂሳብ መጣብኝ እና ይሄንcl ለምን ሆነ ብሎ አሁን ሊያዋቂ ነው የሚል መሀል አዲስ አበባ እጅግ በጣም ብዙ ነው ያለው።

በኋላ ቀረማ ሰው ተተብትበው ያሉት አጉል እምነት ከዜሮ ዕድሜ አንስቶ እንዲያ ብሎ ካስተማረው ሌላ ምን ይጠብቃል? ይህ ሲጀመር የእናትን አባቱን እያየ ነው የሚማሩ። እነሱም ያረጉትን እያየ ትልቅ ወንድሙን ትንሽ ይወጡ በጣም እንደ ኢትዮጵያ ማ በጣም ተጠናውቶናል ይህ ጉዳይ፣ በተለይ በኦርቶዶክስ አማኝ በተለይ በተለይ እስካሁንም እየተነገረ ጌታ ነገር ሚዲያው እንዳሁኑ በተስፋፋበት መለኩሴው ሁሉ በውጭ ሀገር ያለው ሁሉ መለኩሴው ሳይቀር አልወልድም ብሎ ምን ነበር የሚባል በድሮ ዘመን ሌላ ነበር ሰው በአሜሪካ አሜሪካና በየሩሳሌም ገዳም እየኖረ ያ ሁሉም ምን ይላል? ምን ነበር የሚባለው? ረሳሁት። እስኪ አስታውሱኝ። ልጅ አልወልድም ብለው የሚኖሩ ሰዎች ምን ነበር የሚባለው? አንጸድቃለን። ሃይማኖት መንቀፍ ሳይሆን ሃይማኖት መንቀፍ አይደለም፣ ይቅርታ አድርጉልኝ። ነገር ግን በእድሜ

ስንት ነገር ስንት እንትን እየተደረገ ኢትዮጵያ ሽሻ ሽሻ ጋር ዘምተው አንድ ሽሻ ቤት የለም። ጥሩ አይደለም አላልኩም፣ ሽሻ ጉዳት አለው በጣም ብዙ ጉዳት አለው። ስለ ሽሻ ሁን ብናወራ ብዙ ጉዳት አለው። ሲጀመር አይታወቅም፣ ምንጩ አይታወቅም ከምን እንደሚሰራ። አረቦች ነው ያመጡት የሚባለው ሽሻን ያመጡት አረቦች ናቸው። ይክሰሉ ከምን ይምጣ፣ የሆነ ደግሞ የሚጨመር ነገር አለው። በሎሚ በብርቱካን፣ በተለያዩ ፍራፍሬ አይነቶች ሚጨመር። በዛ ላይ ደግሞ ለብቻ ብዙም ጊዜ አይጨስም የብዙ ጊዜ ብቻ አይጨስም። ሽሻ የሚባለ ያን ብቻ ከመዝመት ስንት ነገር የሰው ህይወት እያጠፉ እየተሰወሩ ሴትን ልጅ እንደ ቃ ቆጥረው ወልደው እየጠፉ ያሉ ወንጀለኞች በሚያዝ ፈንታ የኢትዮጵያ እንትን ብሎ ትያዝ ከሽሻ ጋር ሽሻ ብቻ የሚገርም ነው። ሺሻ ግን እንዲታይነት ምግብ እንትን መስሏቸው ነው መሰለኝ። አደንዛዥ እንደ ኮሎምቢያ እንደ ሌላ ሀገራት እንደሚሰማው በቃ አእምሮ ነው አንድ ደቃ ዞር አዞሮ ተዋል እያሉ ነው መሰል አንጉባኤ ከሆኑ ዘምተው ያሉ። በሺሻ ጉዳይ ድርድር የለም፣ መቶ ፐርሰንት ሲያቃጥለው ሁሉ አይተናል በሚዲያም ቢሆን በአካልም። የለም እንዲ ያኛ ከማረግ ስንት ሴቶች አሁን ስንት እምባቸው አልታበሰው ወልደው አባቱ ማያውቁ በዛ ላይ ጤናው ም የተጓደለ ይሆን ምን። በአንድ ነካላ ሳደጉት እኮ እንዲያ ነው። በአንድ ነካላ ሳደጉት። መቅደስ ደመላሽ ተስፋሁን ጓንደ ነው መጣሽ። ዋው! መካነ ሰላም መካነ ሰላም ከመጣሽ ሰላም ገባ ማለት ነው ወደ ሀገራችን ወደ አለማችንም ወደ አገራችንም መካነ ሰላ አይ፣ ስም ደንበኛ ዝም ነው። በሆነ ታርጊ ሞዶስና አካባቢ ነው ይህ። በጣም አሁን መካነ ሰላም ሲባል ምን ትዛለኝ? እኔ ወላጅ እናት አሁን ፈጣሪ በስቅን በይወት አለች። አሁን የሰማሁህ ነው ጉድ ጉድ እያለች ግን ትንሽ አማት ነበር በግራ ጭንቅላቷና እሱ በመካነ ሰላም ደው ባህላዊ መድኃኒት አነጋጋሪ የሚቀበር ምናምን የሚጠጣ ነገር። ግን እንደኔ እንደኔ አልመክርም፣ ለማንም አማራጭ ከሞትና ከድነት መካከል ነው እንጂ ባህላዊ ህክምና ብታረጉ ይሻላል ብዬ እመክራለሁ። ብዙ አሉታዊ ነገር አለው ባህላዊ ህክምና ባህላዊ ህክምና እኳ ብዙ የምናወራበት ነው ወይ እኛ የምናወራ አሁን ስለ ጠንቋይ አውሊያ አውሊያ ባለ አውሊያ ጀሌቢያ ነጭ ጀሌቢያ ለብሶ ዛ መጋረጃ በስተጀርባ አብታርቁ የሚያታለሉ ዱሩዬ ዱሩዬ ስብስብ ነው ብዬ ነው የሚቆጠረው ኦሮሚያ ክልል እጄ ሲጋራ ስለማጨስ እንደሚያስተው ይመስለኝ። ሁለት አመት ብቻ ስመለስ ነደደኝና እንደው ወሰዱ ሁለት ወር ሙሉ ሄዳር ያለውም ይመጡ ይህ መብራት ተቆራረጠ ብ ብሎ እንኳ የሚመጣ ወጣት በመሀል አዲስ አበባ ይገርማል። ደግሞ በሳምንት ቢያንስ ሶስት ጊዜ መምጣት አለበት። ይህ ፍርድ ቀን ይባል ፈራጅ ፈጣሪ በጣም የሚያሳዝናውል ባህላለን በሆኖቱ አዲስ አበባ ብቻ በጣም ብዙ ነው ያለው። እኚህ ኮንዶ ዚህ በተለይ በሚዲያ ሲያሳዩን አለ በቃ ሰልጥነዋል፣ በተለይ ቴክኖሎጂ ሰልጥነዋል በሚባልበት ዘመን አንዱ አንዱ ዛሬ ስንት ትምህርት ነው በዩቱብ ብቻ ያለው። ትምህርት በሆነው እንደ ዩቱብ የምወደው ማህበራዊ ሚዲያ እስካሁን አላየሁም። በጣም ልብ ብላለው ሰው፣ አይ ስንት ስንት ሰው አሉ። ልብ አንለውም፣ ለራሱ ጥቅም ዛ ይመስለናል አንዳንድ ዝም ብለው ብዙ ሰዎች አሉ፣ ጥሩ ጥሩ ሰዎች፣ በጣም ጥሩ ጥሩ ሰዎች ለገንዘብም ለስራም ብለው ሳይሆን በቃ ይኸው እንደ መልእክተኛው። አሁን መልክተኛው የሚባለው አንደኛ ያስታውቃል አነጋገሩ። የሰው ልጅ እኮ በአፍ ከመናገሩ የሰውነት እንቅስቃሴው ነው ይባላል። ሁላችንም ስለማናውቀው ነው እንጂ እኛ ሁላችንም አናውቀው። ሁላችንም ስለማናውቀው የሰውነት እንቅስቃሴ የሰውነትን ቅስቀሳ እንዴት ብሎ ሄደ እንዲያብሎ ወደ ሳይሆን ካነጋገርኩ ያስታውቃል። የሰውን ስም ማጥፋት እንዴት ነው? ሁሉ አይደለም ብዙ ሰዎች ጥቂት ሰዎች ብቻ ነው የሚያውቁት እንጂ የሰውነት እንቅስቃሴን ከአነጋገር ለዛ፣ ከአሰጣጡ ይህ ሰው ክብሩ አሁን መልእክተኛው የሚባለው እንዲያ ክብር የሚያሳንስ ሲጀመር፣ ያለ ጥርጥር እውነተኛ ሰው እንደሆን እንደው የምጠራጠረው እንደ እውነት ከሆነ ያ ማነው አብነት የሚባለው በተለይ በአማራ ክልል ሲረዳ ብዙም አላየሁም። አሁን ቢሆን ሌላ ሀገር እንዲሁ የማይታወቅ ቋንቋ ሁሉ የአማርኛ ቋንቋ የማይችሉ በሌላ ከዘርዘር የሚመርጥ የሚመስለኝ እንዲም ማስተራብነት በግልጽ የሚናገር ሆኖ በጣም በኮሜንት እንኳ ብዙ ጊዜ ኮሜንት ጽፌ አለሁ። እንደም በመጽሐፍ ቅዱስ እኮ ይላል በግልጽ ከመስጠትና ወይም ስራ ጥሬ ገንዘብ ከመስጠትና ወይም ስራ ከማስያዝ የትኛው ይሻላል? ይላል። የትኛው ይሻላል? ስራ መስጠት ስራ መስጠቱ ያዋጣል። እንዲቋቋም ማድረግ የሚችለው በአቅሙ ሰው እንዳቅሙ ነው። ጥሩ አባባል አለን በእኛ፣ እንዲሁም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አንድ ሰው ይታይኛል። አመሰግናለሁ ይህ የሚታየው ታላቁ አሜሪካ ለምን የምትነቀንቀው? ዶላር ወረደ፣ ዶላር አነሰ፣ ዶላር ምናለ የሚባለው ከታላቁ አሜሪካ ነው የሚወሰነው። በብዛት ግን የዓለማችን ቁጥር አንድ ጠላት አሜሪካ ናት። በአብዛኛው የዓለማችን ክፍል በዓለም የጤና ድርጅት መሰረት መቶ ዘጠና ሶስት ሀገራት አሉ ይባላል። ነገር ግን በዛ በላይ እስከ ሁለት መቶ አርባ ሰባት እንዲሁም አንዳንድ ዝም ብሎ እንትን ልክ እንደ ባህር ዳር እንዳለው ገዳማት ውሃ ዳር ያሉም አሉ። እነሱን ይቁጠሯቸው አይቁጠሯቸው እንጂ በጣም እኔ ስለምወደው ስለዚህ ትምህርት እንጂ እንደ ቤተሰብ ነው አወራ እንጂ ምኑ ነው ይሄ። እንደው ደስ በቃ እንደው ሰው ልጅ እንደው ይገርማል። እንደው ኔትስ ብዙ ነገር ከሚያለያየን የሚያመሳስለን ይበልጣል። እንኳን ሴት እና ወንድ እንኳን አብዛኛው የሚወራው ማህበራዊ ሚዲያው ስለወንድና ሴት ዓለም እንዴት ሆኖ እኛ ወይ ዓለም ከተፈጠረ አንስቶ እኛ አያቶች እኛ ቅድመ አያቶች እንዴት ሆኖ ተራቡ? አስራ ሁለት አስራ አራት ልጅ የወለዱ ይህ ልጅ ልጁ የማይቆጠር በአረቡ ዓለም አሁን አለ እንደቀጠለ። እነሱ ግን ደግሞ በብዛት ብዙ ልጅ የፈቀድላቸው እዚያውም በህጉ ይከለከልም። ጥቁር ናቸው። እንደኛ ቤዶይ ይሏቸዋል። ቤዶይም ከቦታ ቦታ እየተዘዋወሩ የሚኖሩ አረቦች ናቸው። እንደሽማም እንደምን እኛ ሆን እንዲያስፎራ ትንሽ በብዛት ሁሉ ማለት ሳይሆን እንዳያስ ፎራ ግን ከሀገር ወጣ ሲል ትንሽ እኔ ማለት ስላለው ነው እንጂ አብሽር ብላለች። ሰላም አብሽሮ አብሽር ያው ከመሸ ስለሆነ የእንቅልፍ ሰዓት ነው። ድምጼ ቀስ ያደረኩ እንጂ እና ታላቋ አሜሪካም ያው እየሰመጠች ነው እንደምትሰሙት። የላትም፣ ዝም ብላ እየተንገዳገደች ነው። ዓለም እየተንገዳገደች ነው። በካፍሪክ ምን የሚባል ሀገር ነው? በዚህ በግሪክ ዙሪያ መሰለኝ።